ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን አላችሁልን? ከተወዳጁ ብስራት ወደ እናንተ የሚደርሰው የትንታኔ ሰዓታችን ተጀምሯል። የኢራን እስራኤል ግጭት ስድስተኛ ቀኑን ይዟል። ከዚህ ግጭት ጋር በተያዘም በአየር ላይ የሚደረገው ውጊያ ተጠናክሮ ቀጥሏል። ዛሬ ማለዳውን ጨምሮ የአየር ላይ ድብደባ ነበረ። ትላንትና አመሻሹን ደግሞ ኢራን ለመጀመሪያ ጊዜም የሃይፐርሶኒክ ሚሳይልን ተጠቅማለች። ፋታህ አንድ የሚል ስያሜ የሰጠችው ሃይፐርሶኒክ ሚሳይል ነው። አሜሪካ ደግሞ ያለ ቅድመ ሁኔታም ኢራን እጇን እንድትሰጥ ጥሪ አቅርባለች። ከዚህ ቀደም ገለልተኛ ሚና ነበረኝ ያሉት ዶናልድ ትራምፕ በዚህ አነጋገራቸው ውስጥ ከገለልተኝነት ወጣ ያሉበት ጉዳይ ታይተዋል። ዛሬ ታዲያ በሚኖሩን ትንታኔ ላይ አሁን ላይ እየተካሄዱ ያሉ አሁናዊ መረጃዎችን እናነሳለን። በተጨማሪነትም የሁለቱ ሀገራትን የጦር መሳሪያ አቅም ዛሬ በቁጥራዊ መረጃ አስደግፈን እንተነትናለን። በተጨማሪነትም ደግሞ ጊዜ ካገኘን ፓኪስታን ይሄ ጦርነት ለምን ሳባት ግጭቱ ደግሞ ምንድን ነው እያሰጋት ያለው የፓኪስታን መግለጫዎችን በተደጋጋሚ እየተመለከትን እንገኛለን ያንንም እናነሳለን የምዕራባውያኑ ያልተቋረጠው የእስራኤል ድጋፍ ለምን ብለንም እንጠይቃለን ሚሊዮን ሙሴና ስምኦን ደረጄ እንደተለመደው ከመለው የዝግጅት ክፍሉ ጋር በመሆን የጋራ ቆይታ እናደርጋለን ከኛ ጋር ሁኑ የአክብሮት ግብዣችን ነው ግጭቱ ስድስተኛ ቀኑን ያዘ። ስድስተኛ ቀኑን ይዟል። በስድስት ቀናት ደግሞ የተለያዩ እድገቶችን እያስመዘገበ የተለያዩ ኃይሎችን ትኩረት እየሳበ ትራምፕ ስብሰባዎችን እያቋረጡ ከሲዝፋየር በላይ ሌላ ከፍ ያለ ነገር እንጂ ይመጣለሁ የሚል ዛቻም አይነት አስተያየት እየሰጡ ስድስተኛ ቀን ላይ ደርሷል። ስድስቱም ቀናት ግን እስራኤልም ኢራንም ከሁለቱም ወገን እየተኮሱ ነው። ከወደ ጋዛ የሚተኮሱ ሚሳኤሎችም እያየን ነው። ሮኬቶች ይተኮሳሉ። ከወደ የመንም የሚነሱ ጥቃቶች እንዳሉ እየተነገር ነው የሚገኘው። ብቻ የኢራንና የእስራኤል ግጭት ስድስተኛ ቀኑ ይዟል። የመቀዛቀዝ ምልክት ያለው አይመስልም። በባለፈው ውይይታችን ምናልባት ኢራን ይህ ጉዳይ በዚህ ከቀጠለ ያስቸግራት ይሆናል የሚል ሀሳቦችን ስናነሳ ነበር። አሁን ደግሞ በግልጽ በርካታ ሀገሮች ኢራን ከእስራኤል ጎን መሆናቸውን እየገለጹ ያሉበት ሁኔታ ተፈጥሯል። ትራምፕ እንደውም ራሳቸውን የግጭቱ አካል አድርገው ነው እያነሱ ያሉት። ትናንት በነበሩ ንግግሮቻቸው የኢራንን ሰማይ ተቆጣጥረነዋል እያሉ ነበር። ሲያወሩ የነበረውና ፉል ኮንትሮል አለን ከሰማያቸው ላይ እጃቸውን ይስጡን ከፈለግን አያቶላ አሊ ካሚኔም ያሉበት ቦታ እናውቃለን የሚል ነገር ነበርና፣ አሁን በግልጽ ትራምፕም የእስራኤል ደጋፊ ሆኖ በይፋ የወጡበት ነው ያለው። ያው አሜሪካ የእስራኤል ደጋፊ ነች ሁልጊዜም ቢሆን ግን ደግሞ አሁን በይፋ የወጣበት ሁኔታ ላይ ነው የምንገኘው። በዚህ ብሎ በዛ ግን በስድስተኛ ቀኑ በርካታ ጉዳዮች በርካታ እድገቶች አሉ። እነሱን ደግሞ በቀጣይ ደቂቆች እነግራችኋለን። አዎ ይሄ በግልጽ ሳይነገር የነበረውን ጉዳይ አፍረጥርጠው እያወጡበት ምሽት ሆኗል። ያለ ቅድመ ሁኔታ ኢራን እጇን ትስጠን ሲሉ የዩናይትድ ስቴትስ ፕሬዚዳንት የሆኑት ዶናልድ ትራምፕ ጠይቀዋል። ታዲያም ይህንን ጥያቄ ያቀረቡት በሁለቱ ሀገራት መካከል የአየር ላይ ጥቃቱ በቀጠለበት ወቅት ላይ መሆኑ የተነገረው። በተለይም ደግሞ አመሻሹ ላይ የነበሩ አንዳንድ መረጃዎችን ለማንሳት ያህል የኢራን የዜና ድረገጾች እንደዘገቡት ከሆነም የኢራን አብዮታዊ ጥበቃ ጓድ ጋር ግንኙነት ያለው ዩኒቨርሲቲ በእስራኤል የአየር ላይ ጥቃት ተመትቷል። በቴሄራን አቅራቢያ የሚገኘው ደግሞ የኮጂር ባልስቲክ ሚሳይል ተቋም ላይም እንደዚሁ ጥቃት ተሰንዝሯል። ይህ ቦታ ማከማቻ አይደለም ተብሏል። ኢራን አብዛኛው ባሊስቲክ ሚሳኤሎቿን ከምድር በታች እንደምታከማች ይታወቃል። ይህ ቦታ ግን ልማት የሚደረግበት ወይም ምርምር የሚደረግበት ተቋም ነው ተብሏል። እነዚህ መረጃዎች ተነስተዋል። ዩናይትድ ስቴትስ በብሔራዊ መረጃ ቢሮ በኩል ደግሞ አንድ መረጃ አውጥቷል። የአሜሪካ የብሔራዊ መረጃ ዳይሬክተር ቢሮ ኢራን በመካከለኛው ምስራቅ ትልቁን የባሊስቲክ ሚሳኤል የታጠቀች ሀገር ናት የሚለውን ነገር ቢሮ በሰራው ትንታኔ አውጥቷል እና ይሄ ጉዳይ ነው ታዲያ አሁን ግጭቱን የበለጠ ተፋፍሞ እንዲቀጥል ያደረገው። ይህንን የባልስቲክ ሚሳይል ማቆም ነው ዋነኛው አላማ። ዛሬ ላይ ያሉ ዋና ዋና ነጥቦች የትኞቹ ናቸው የሚለውን እንመልከት። ጥሩ። ዛሬ ላይ ያሉ ዋና ዋና ነጥቦቹን ስናነሳ ቀደም ሲል ትራምፕ ያለምንም ቅድመ ሁኔታ እጃችሁን ስጡ የሚል አስተያየት መስጠታቸውን አንስተን ነበር። በሌላ በኩል ደግሞ የቻይና ፕሬዚደንት ሺጂፒንግ ደግሞ ነገሩን አቀዝቅዙት፣ ዲስኬሌት የሚል መልእክትን በትዊተር ገጻቸው ወይም ደግሞ በአሁኑ ኤክስ አስተላልፈዋል። ቻይና ነገሩን ለማቀዛቀ እንቅስቃሴ ያላትን ፍላጎትም እያሳየች ነው የሚገኘው። በዚህ በኩል ደግሞ ዲስኬሌት እያለችም ቻይና ዜጎቿ ከሁለቱም ሀገራት እንዲወጡ ጥሪን አስተላልፋ ነበር። ከኢራን ታዲያ የመጀመሪያውን ዙር የቻይና ዜጎች በምድር በኩል ወደ ቱርክሚኒስታን እንዲወጡ አድርጋለች ቻይና። ከዚህ በተጨማሪ ኢራን ሌሊቱን ባስወነጭፈቻቸው ሚሳይሎች የእስራኤልን የአየር ማረፊያ ጣቢያዎችን ኢላማ እንዳደረገች ተገልጿል። በተለይም በደቡባዊ እስራኤል የሚገኘው የሜሮን አየር ጣቢያ ደግሞ ኤር ቤዝ ነው፣ እሱ ዋነኛው ኢላማ ነበር ተብለዋል። ሚሳይሎቹ ከደ ደቡባዊ እስራኤል በተጨማሪ ደግሞ በመካከለኛው እስራኤልም የእሳት ነበልባል አስነስተዋል የሚሉ መረጃዎች ወጥተዋል። የኢራን አብዮታዊ ዘብ ደግሞ ቅድም ሲሞሻስ ገልጾ እንደነበሩ ፈታህ የተሰኘውን የሃይፐርሶኒክ ሚሳኤል ጥቅም ላይ አውሏል። ከዛ በተጨማሪ ደግሞ ላይ የተለያዩ ጉዳዮች ሲነሱ ነበር። የሞሳድ ጽህፈት ቤት ተመታ የሚሉ መረጃዎች ሲወጡ ነበር። እስካሁን ቬሪፋይድ አይደለም መረጃው። ነገር ግን የኢራን የውስጥ ጉዳዮች ወይም ደግሞ የኢራን የመከላከያ ሚኒስትር ቃል አቀባይ የሆኑት ብርጋዴል ጀነራል ሬዛ ታላይኒክ የተባሉት ግለሰብ ምን የሚል አስተያየት ሰጥቷል። በዛሬው ዕለት በእስራኤል ላይ በፈጸምናቸው ጥቃቶች ሊጠለፉ ወይም ደግሞ ኢንተርሴፕት ሊደረጉ የማይችሉ ሚሳይሎችን ጥቅም ላይ አውለናል የሚል ጉዳይን አውጥቷል። እስካሁን ግን የዛ ጥቃት እውነተኝነት ያረጋገጠ አካል አልተገኘም ማለት ነው በ በኩል ያሉት ጉዳዮችን ደግሞ ስንመለከት እስካሁን እስራኤል በኢራን ላይ በፈጸመቻቸው ጥቃቶች 585 ሰዎች ተገድለዋል ነው የተባለ 1326 የሚሆኑ ሰዎች ደግሞ መቁሰላቸው አልጀዚራ ይዞት የወጣ ዘገባ አሳይቷል። ከነዚህ 585 ሰዎች ታዲያ 239 ያክሉ የሲቪሊያን ናቸው ወይም ደግሞ ንጹሐን ሰዎች ናቸው የተባለ ሲሆን 126 ግን የጸጥታ አካላት ናቸው። ከከፍተኛ ጀኔራሎች ጀምሮ በዙሪያቸው የነበሩ ወታደራዊ አካላት መሆናቸው ተገልጿል። በዚህ ጉዳይ ሌላ የእስራኤል ጥቃት ደግሞ በኢራን የጦር መሳሪያ ማከማቻ ቦታዎች ላይ ተፈጽመዋል። ማክሮንም በዚህ ጉዳይ ላይ አስተያየታቸውን ሰጥቷል። እስራኤል ይህንን አጋጣሚ ትጠቅማ በኢራን የስርዓት ለውጥ ለማምጣት ትሻለች የሚል ጉዳዮች ይነሳሉ። ማክሮን ታዲያ በዚህ ጉዳይ ላይ አስተያየታቸውን የሰጡ ሲሆን ማክሮን ምንድን ያሉት የስርዓት ለውጥ ለማምጣት መሞከር ትርምስን ይፈጥራል ሲሉ ነው አስተያየታቸውን የሰጡትና ከዛ እንዲቆጠቡ አስተያየታቸውን ሰጥቷል ማለት ነው ሲማሻል ይህ እንግዲህ እስራኤል ከተነሳችለት ግብ ድብቁ አጀንዳ ልንለው ወይም ያልታወቀው ነጥብ ልንለው እንችላለን። ዋነኛ በዚህ እንግዲህ ግጭት እስራኤል ማሳካት የምትፈልጋቸው ሶስት ግቦች አሉ ተብሎ ይታመናል። አንደኛውም ምንድን ነው በመበልጸግ ላይ የሚገኘውን የኢራን የኒውክሌር ኃይልን ሙሉ ለሙሉ ማውደም የመጀመሪያ ግቧ ነው ተብሎ ይታመናል። በዚህ ግብ ረገድ ባለፈውም ስናነሳው እንደነበርም 60 በመቶ ያህል ዩራኒየም በልጽጓል በኢራን ተብሎ ይታመናል። ይሄንን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያወጣው መረጃ ነው። አንድ ዩራኒየም ዘጠና በመቶ ያህል መበልጸግ ከቻለም የኒኩሌር የጦር መሳሪያን ለመስራት ያስችላል። ታዲያም አስቀድሞ ይህንን ሙሉ ለሙሉ ማውደም አንደኛው የእስራኤል ግብ ነው። ሁለተኛ ግብ ተደርጎ በዚህ ጦርነት ሶስት ግቦች ነው ያሏት እስራኤል። በዚህ ግጭት ሁለተኛው ግብ ተደርጎ የሚወሰደው ደግሞ እንደ ባሊስቲክ ሚሳይል ክሩዝ ሚሳይል የሚመረትባቸውን አካባቢዎች ከኒኩሌሩ ውጪ ይሄኛውን ደግሞ ማውደም ሁለተኛው ግብ ነው ተብሎ ይታመናል። ሶስተኛውና ሌላኛው ዋናው ግብ ተደርጎ የሚወሰደው ደግሞ በዚህ ዙሪያ ላይ ያሉ ከፍተኛ የጦር ኃላፊዎች ማለት በብዙ ትምህርት በብዙ አቅም የመጡ ናቸው እና እነዚህን ባለሙያዎች ማስወገድ ለምሳሌ የኒውክሌር ሳይንቲስቶችን ሊሆን ይችላል በተጨማሪነትም በጦር ውስጥ በአመራር ደረጃ ረጅም ዓመታት ልምድ ያላቸው በተለያዩ የጦርነት ሂደቶች ውስጥ የተፈተኑ የጦር ኃላፊዎችና መሪዎችን ማስወገድ የግብዋ ተደርጎ ይወሰዳል የእስራኤል ታዲያም ለምን እስራኤልን ምዕራባውያኑ ይደግፋታል ይሄ ግጭት በሁለቱ ወገኖች መካከል ከሆነም የምዕራባውያኑ ጣልቃ ገብነት ለምን ይኖራል የሚለው ነገር ብዙ ጊዜ ይነሳል በርካታ ነጥቦችን ልንዘረዝር እንችላለን። ዛሬ ግን እስቲ ዋና ዋና ጉዳዮችን እናንሳ። እስራኤል ካልን ቅድም ስታነሳው እንደነበረው ሚላም የዩናይትድ ስቴትስ ድጋፍ በግላጭ አይታይ እንጂ አሁን ገብታለች ብለል በየትኛውም ጦርነት ላይ አሜሪካ ከእስራኤል የተነጠለችበትን አጋጣሚ አላየንም። እና በዚህም የተነሳም የምዕራባውያኑ ድጋፍ ለምንድን ነው ለእስራኤል ብዙ ጊዜ ጠንከር ብሎ የሚመጣው የሚለው ይነሳል። በተለያዩ ግጭቶች ውስጥ አይተናል አይደለም? አነስተኛ ከምትላቸው ታጣቂ ቡድኖች ጀምሮ በሀገራት ደረጃ አንደኛው፣ የቀዝቃዛው ጦርነት ወቅት ዩናይትድ ስቴትስ እና አጋሮቿም እስራኤልን የመካከለኛው ምስራቅ ስትራቴጂክ ሀብት ወይም ደግሞ አጋር ናት ብለው ያምናሉ። የሶቪየቶችን ተጽዕኖ ለመቀነስ እና የኮሚኒዝም መስፋፋትን ለመክታት የነበራትን ሚን ያነሳሉ። በዚህ ረገድ እንግዲህ ስትራቴጂክ አስተላልፏም በአሜሪካና በእስራኤል ዘንድ ዛሬም ድረስ እንዲቀጥል አድርጓል ተብሎ ይታመናል። ሌላው እንግዲህ የእስራኤል ደጋፊዎች በዩናይትድ ስቴትስ ውስጥ ሎቢ ያደርጋሉ። ቁጥራቸው ደግሞ ቀላል የሚባል አይደለም። የቁጥራቸው መብዛት ማነስ ብቻም ሳይሆን የተሰሚነት ድምጻቸው ከፍ ያለ ነው። የአሜሪካ የእስራኤል ሕዝብ ጉዳይ ኮሚቴ የሚባል አለ። ኤአይ ፓክ ተብሎ ይጠራል። የእስራኤል ደጋፊ ቡድኖች በአሜሪካ ፖለቲካ ውሳኔ አሰጣጥ ላይ ከፍተኛ የሆነም ተጽዕኖ ያሳድራሉ። ስለዚህ በአሜሪካ ፖለቲካ ውስጥ የእነዚህ ሰዎች ቁጥር ሎቢ የሚያደርጉ ሰዎች ቁጥር ከፍተኛ መሆኑ እና የሚያሳድሩት ተጽዕኖ ህግን እስከመለወጥ የሚሰጠው ውሳኔ ላይ ደግሞ ጫና እስከማሳደር የራሳቸው አቅም አለም። የእነሱ የሎቢ ጥረት ለእስራኤል ጠንካራ የፖለቲካና የገንዘብ ድጋፍ እንድታገኝ አድርጓታል። ብዙ ጊዜ እንደ ክርክር አይነሳም። እንዲያውም ለእስራኤል የሚሰጠው የጦር መሳሪያ የገንዘብ ድጋፍን በምክር ቤት ላይ ይነሳና ብዙም ግን አይዘልቅምና ጉዳዩ ወዲያው ፌል ሲያደርግ እንመለከታለንና ና ይሄም ነው አንዱ ትስስር የፈጠረው። ሌላው የጋራ እሴቶችና ታሪካዊ ትስስር አሜሪካን ጨምሮ ምዕራባውያን ከእስራኤል ጋር ታሪካዊና ባህላዊ ግንኙነት እንዲፈጥሩ አድርጓቸዋል። የጋራ የዲሞክራሲ እሴት መኖሩ ለምሳሌ የመካከለኛው ምስራቅ ዓለም የሚመራበት የራሱ የሆነ ዘውዳዊ ስርዓቶች ያሉበት ዲሞክራሲም ተብሎ በትንሹ ኤክሰርሳይስ የሚደረግበት አለ። እስራኤል ግን የረጅም ጊዜ የዲሞክራሲ እሴት መኖሩ ከምዕራባውያኑ እና ከዩናይትድ ስቴትስ ጋር ትስስር እንድትፈጥር አድርጓታል። ሌላኛው ከአይሁድ ሕዝብ ጋር ያለው ታሪካዊ ትስስር አለ። ይሄ የጋራ ማንነትና ታሪካዊ ናሬቲቮች አንድ ላይ እንግዲህ ትስስሩ እንዲፈጠር አድርጓል። እዚህ ጋር ሌላ ማንሳት ያለብን ስትራቴጂካዊ አጋርነትም ትልቅ ቦታ ይይዛል። ለምሳሌ በጦር በኢኮኖሚ ሊሆን ይችላል፣ በስለላ በዲፕሎማሲ ረገድ አገራት የሚፈጥሩት የእርስ በስትስስርም የእስራኤልን ከምዕራባውያኑ ጋር የበለጠ ጠንካራ አድርጓቸዋል። ምዕራባውያኑ ሀገራት እስራኤል ራሷን የመከላከል መብት አላት ብለው ደግሞ ሌላው የሚያነሱት የጋራ አጋርነት ነው። የጎረቤት ሀገራት በሙሉ ወደ እስራኤል ቀስታቸውን ወድረዋል በዚህም የተነሳ ታዲያም እስራኤል እራሷን የመከላከል መብት አላት ይሄ ናሬቲቭም ብዙ ጊዜም የእስራኤል ፍልስጤማውያን ግጭት ጋር እንደ ውዝግብ ነጥብ ተደርጎ እንዲወሰድ ያድርገዋል ምናልባት በአንዳንድ የአውሮፓ ሀገራት ደግሞ የሚነሳው ምንድን ነው መጽሐፍ ቅዱሳዊ ትንቢቶችም ራሳቸውን የቻሉ እንትን እውነቶች እንዲፈጠሩ አድርገዋል የምራቡ ዓለምን ከ እስራኤል ጋር ትስስር እንዲፈጥሩ፣ ለምሳሌ በወንጌል ክርስቲያን ሀገራት ዘንድ ጠንካራ ድጋፍ እስራኤል እንድታገኝ አንዱም ከሚያደርጋት ነጥብ እነዚህ ትስስሮች ናቸውና፣ እስራኤል ግቧ ሌላ ቢሆንም፣ ማለትም ወደ ኢራን የምትሄድበት ግቧ ቅድም ያነሳ ነው ቢሆንም፣ የምዕራቡ ዓለም ደግሞ እስራኤልን የሚደግፍበት ነጥቦች እነዚህ አሁን ያነሷቸው ዝርዝር ነጥቦች ናቸው። አስገራሚ ነው። በተለይ ይሄ የራስን የመከላከል መብት የሚባለው እስራኤል አጥቂ ሆና በምትታይባቸው ጦርነቶች ሳይቀር እንደ ራስን የመከላከል መብት የሚቆጠርበት አለ። አሁንም የኢራን ጉዳይም እንደዛ ነው እየተያያል እስራኤል ራሷን የመከላከል መብት አላት ተብሎ ነው የሚነሳው። ከዛ ግን መጨረሻ ላይ ያነሳው የሚያስገርመኝም ጉዳይ ነው መጽሐፍ ቅዱሳዊ ኩነቶች አሁን የእስራኤልና የኢራን ጦርነት እዚህ ሀገራችን ውስጥ ብዙ ደጋፊዎች አሉት። እነዚ ድጋፎች የሚነሱ ደግሞ ከነዚህ ኩነቶች የተነሱ ናቸው። ና ብዙ አነጋጋሪ ና ወዛጋቢ የሆኑ ክስተቶች አሉ። በዚህም ብሎ በዛ ግን አሜሪካ ሁሌም ከእስራኤል ጎን የምትቆም ሀገር መሆኗን አሳይተናለች። ለምን ከተባለ በሰብአዊነት አንጻር እንኳን የከፋ ጉዳት ደርሶበታል ተብሎ በሚታመነው የጋዛው ጦርነት ሳይቀር አሜሪካ ሙሉ ድጋፏን ለእስራኤል ሰጥታ እየቀጠለች ያለችበት ሁኔታ ነው የሚገኘው። አሜሪካ ብትፈልግ፣ ትራምፕ ይፈልጉ በአንድ ቀን ያቆሙታል ተብሎ የሚታመነው የጋዛው ጦርነት አሁንም እንደቀጠል ነው። አሁን የኢራኑ ጦርነትም መጣና ትንሽ የሚዲያ ሽፋንም ራቅ ስላለው ነው እንጂ ሲል አሁንም በጋዛ ውስጥ ሰዎች እየሞቱ ነው የሚገኙት። በዚህ ሁለት ሶስት ቀናትም በርካቶች የሞቱበት ጥቃቶች እየተፈጸሙ ነው የሚገኙት። እስራኤል ሁለቱንም ጦርነቶች ጎን ለጎን እያስኬደች ያለችበት ሁኔታ ነው ያለውና አሁንም ግን ከአሜሪካ እና በርካታ ሌሎች ሀገሮችም እገዛ ጦርነቱ ይቀጥላል። መዳረሻው ምን ይሆናል የሚለውን ደግሞ እንመለከተዋለን። ከዚህ ጋር በተያያዘ ደግሞ ኢራን በባለፉት ቀናት አንድ ይፋ ያደረገችው ቪዲዮ ነበር። በርካታ የወታደራዊ እቃዎች ወይም ደግሞ ጦር መሳሪያዎች ማከማቻ ቦታዎቿ ከተመቱ በኋላ አንደርግራውንድ ሚሳይል ሲቲ የሚል አጭር ተንቀሳቃሽ ምስልን አሳይታ ነበርና በርካታ ሚሳይሎቿ ከመሬት ስር በተሰሩ ዋሻዎች ነው የሚቀመጡት። እነዚ ዋሻዎች ደግሞ ቅድም እንዳነሳናቸው እነዚህ ሃይፐርሶኒክ የምንላቸው ሚሳይሎችን ጨምሮ በርካታ ከፍተኛ ቁጥር ያላቸው ሚሳይሎች የሚቀመጡባቸው ናቸው እና እስራኤል ኢራንን ሌላኛው የምትፈራበት ወይም ደግሞ ቀድማ ለማጥቃት የምፈልግበት ምክንያት ደግሞ እነዚህ ሚሳይሎች ናቸው፣ ከኒኩሌር ቦምቦቹ በተጨማሪ። በጣም ትክክል። ወደ ሁለተኛው ወደምንገባበት ነጥብ በደንብ ያንደረደረ ሀሳብ ነው ያነሳው የሚላና በተለይም ትክክለኛው የኢራን ባሊስቲክ ሚሳይል ብዛት እና የት እንዳለ አይታወቅም። አሁን ዲሞክራት በሆኑ ሀገራት ዘንድ ይህንን ነገር የመግለጹ ዓለም በስለላ ደረጃ የሚደረስበታል። ኢራን ግን ለዓመታት በሮቿን ዝግ አድርጋለች። ከ1979 የኢራን አብዮት በኋላም ለምርምር ልማት የሚውሉ ነገሮች በሙሉ በዝግ ነው የሚካሄዱት እና ከኢራን የሚወጡ መረጃዎችን ዓለም የለም እያልክም ነው ልትመራመርበት የምትችለው እንጂ እንዲህ ብላ አትናገርም። ልክ ሰሜን ኮሪያ እንደምታረገው። ታዲያም ባሊስቲክ ሚሳይሎቿ ረጅም ርቀት እንደሚጓዙ ምንም አይነት ጥርጥር የለውም። ኃይለኛ የሮኬት ሞተሮችን በመጠቀም እነዚህ ሚሳይሎች ወደ ላይኛው ከባቢ አየር በፍጥነት ይጓዛሉ። ባሊስቲክ ሚሳይሎች እንደሚታወቀው ከ100 ኪሎ ሜትር እስከ 1000 ኪሎ ሜትር ድረስ የመጓዝ አቅም አላቸው። ይህም ማለት አህጉራትም ያካልላል ማለት ነው። እንዲያውም ብዙ ጊዜም ከፒዮንግያንግ የሚወነጨፍ አንድ ባሊስቲክ ሚሳይል የኒውዮርክ ከተማን የመምታት አቅም አለው ተብሎ ይታመናል። በተመሳሳይ ይኸው ባሊስቲክ ሚሳኤል ኢራን የምታበለጽጋቸው በተለይም የእስራኤል ከተሞችን በአንድ ጊዜ በራሷ ስርዓት ውስጥ መክተት ወይም መድፈቅ የሚያስችላት እንደሆነም አሁን የጠቀስናቸው ቁጥሮች ያሳያሉ። ዝርዝር መረጃውን እመጣበታለሁ። ታዲያም ከድምፅ ፍጥነት ራሱ አምስት እጥፍ ያህል ይጓዛሉ እነዚህ ባለስቲክ ሚሳኤሎች አቅማቸውን ያሳያሉ። ከድምፅ ፍጥነት አምስት እጥፍ ይጓዛሉ ካልን ከኢራን እስከ እስራኤል ያለው ደግሞ የርቀት ምን ያህል የሚለውን ማሰብ ነው። ከ1300 ኪሎ ሜትር እስከ 1500 ኪሎ ሜትር ያህል ድረስ ርቀት አለው። እነዚህ ባሊስቲክ ሚሳይሎች በ12 ደቂቃ ውስጥ የመድረስ አቅም አላቸው ተብሎ ይታመናል። ባሊስቲክ ሚሳይል ሌላው እንግዲህ ልዩ የሚያደርገው ኢንተርሴፕት ለማድረግ ወይም ለመጥለፍ ደግሞ አስቸጋሪ መሆናቸው ነው። እንደ አሁን ለምሳሌም ጦርነቱ ልክ በተጀመረ ጊዜ ወደ መቶ የሚጠጉ ድሮኖች እኮ ከተልከው ነበረ ነገር ግን ለመጥለፍ አልከበዱም ነበረም። ባሊስቲክ ሚሳይልን ግን አንደኛ በረጅም ርቀት የሚጓዙ መሆናቸው፣ ከፍተኛ ፍጥነት ያላቸው መሆኑ ለመጥለፍ ከባድ ያደርጋቸዋል። ለምሳሌ ኢራን አላት ተብሎ የሚታመኑት ባሊስቲክ ሚሳይሎችን ብንመለከት ያህል ባትልፊልድ ሬንጅ ባሊስቲክ ሚሳይል አለም እስከ 200 ኪሎ ሜትር ድረስ ብቻ መጓዝ የሚችለው ይህንን ለዚህ ጦርነት የምትጠቀመው አይደለም። የአጭር ርቀት ባሊስቲክ ሚሳይል አለም ይሄኛው ከ1000 ኪሎ ሜትር ባልበለጠ ሁኔታ ውስጥ የሚጓዝ አለም። ኢንተርሚዲት የሚባለው ባልስቲክ ሚሳይል አለም። ይሄ ከ1000 እስከ 3500 ድረስ መጓዝ የሚችል ባልስቲክ ሚሳይል ነው። ምናልባትም ይሄኛውን ትጠቀመዋለች ተብሎ ይታመናል። ኢንተርኮንቲኔንታል ባሊስቲክ ሚሳይል የሚባለው በዚህ ጦርነት ጥቅም ላይ የሚውል አይነት ተብሎ አይወሰድም። ከ5500 ኪሎ ሜትር በላይ የሚጓዝ ከፍተኛ ፍጥነት ያለው እንደሆነ ይታወቃል። ታዲያም እነዚህን ካነሳን የኢራን ባሊስቲክ ሚሳይሎች የትኞቹ ናቸው? ምን ያህል ጉዞ ውስጥ ይጓዛሉ? አሁን እነዚህ የተረጋገጡና አለም ሊያውቃቸው የሚችሏቸው ናቸው። ከዛ በፊት ግን ከባሊስቲክ ሚሳይሉ ባልተናነሰም ኢራን ክሩዝ ሚሳይሎችንም ትጠቀማለች። ክሩዝ ሚሳይሎች ብዙ ጊዜም እንደ ባሊስቲክ ሚሳይሎች አይደሉም፣ ዝቅ ብለው የሚጓዙ ናቸው። ልክ አብራሪ አልባ አውሮፕላን ብላቸው ልትወስዳቸው ትችላለህ። ብዙ ጊዜ ሲሄዱ አይተናቸዋል፣ አይደለም? ይሄ በሙከራ ልምምዶች ላይ ዝግ ብለው የሚጓዙ ናቸው። ምንም እንኳን ከባሊስቲክ ሚሳይሎች በጣም ቀርፋፋ ሆነው ቢጓዙም የአየር መከላከያዎችን ግን ለመጥለፍ ብዙ ጊዜ ደግሞ አስቸጋሪ ናቸው። ክሩዝ ሚሳይሎች አንደኛም ዝቅተኛ የበረራ መንገዳቸውን ወይም ጉዞቸውን ለማወቅ አስቸጋሪ ያደርግብሃልና ለመጥለፍ አትችለውም። የመንቀሳቀስ ችሎታቸውና አቅጣጫቸውን ሊቀይሩ ይችላሉ። ከሚሳይል ጥበቃም ደግሞ የማምለጥ ሂደት ተገንብተው የሚሰሩ ናቸው። እነዚህን ካነሳን ኢራን ምን ያህል አቅም ያላቸው የባሊስቲክ ሚሳይል አላቸው። ቅድም ሚላስ ታነሳው እንደነበረው አንደርግራውንድ የሆኑት እነዚህ ባሊስቲክ ሚሳይሎች የትኞቹ ናቸው ተብሎ ከተነሱ አንዱ ኢራን የምትተማመንበት ሻባ አንድ ተብሎ የሚጠራው ባሊስቲክ ሚሳይል ነው። እስከ 3000 ኪሎ ሜትር ድረስ የመጓዝ አቅም አለው። ቅድምኛ ስናነሳም ከኢራን እስከ እስራኤል 1500 ኪሎ ሜትር የሚደርስ ነው ብለናል። መላውን 1500 ኪሎ ሜትር ትልቁን ቁጥር እንውሰደው። መላው እስራኤልን ለማካለል ግን ይሄ ሻባ አንድ የሚባለው እስከ 3000 ኪሎ ሜትር ድረስ መጓዝ የሚችለው ቅድም እንዳነሳ ነው። ከድምጽ ፍጥነቱ አምስት እጥፍ ያህል ይበልጣል። እንግዲህ ብዙ ጊዜ የድምጽ ፍጥነት ይባላል፣ ፈጣኑ እሱ ነው መለኪያ አይደለ? ከዛ አምስት እጥፍ የበለጠ ነው። ለመጠለፍ በጣም አስቸጋሪ ይሆናል፣ ኢንተርሴፕት አይደረግም። ፋታ 110 ተብሎ የሚጠራው በተመሳሳይ 3000 ኪሎ ሜትር ያህል የመጓዝ አቅም አለው። ከዛ በኋላ ዝቅ ብለው የሚመጡት አሉ ፋታ 313 የሚባል አለ ወደ 500 ኪሎ ሜትር ያህል የሚጓዝ ነው በ1300 ኪሎ ሜትር ገዝ ደግሞ ጉዞም ሻባም ሶስት ተብሎ የሚጠራው አለ ሌሎችም ወደ 18 ያህል ዝርዝር አለ በምስሉ ላይ የምትመለከቷቸውን ያህል የባሊስቲክ ሚሳኤሎች አሉ በአጠቃላይ ኢራን በነዚህ ዙሪያም መሽከርከር የሚችሉ ከባድ አቅም ያላቸው የባሊስቲክ ሚሳይሎችን እና የክሩዝ ሚሳይሎችን ትጠቀማለች። እነዚህ ክሩዝ ሚሳይሎች ቀደም ሲል እንዳነሳ ነው በምን ያህል ፍጥነትና በምን ያህል አቅም የመምታት ኃይል እንዳላቸው ብንገልጽም ኢራን ግን ምን ያህል አላት የሚለውን መናገር አንችልም። አስገራሚው ነገር እሱ ነው። አሁን ኢራን ውስጥ ያለው ነገር ማንም አያውቅም። አሁን በርካቶችም የእስራኤልን ጥቃት አስመልክቶ በሚሰጡት አስተያየቶች ምንድን ነው ሳይቀድሙን ንቅደሙ፣ ሳይቀድሙን ንቅደማቸው አይነት ነገር ነው። የዩራኒም ማበልጸግ ሂደታቸው ግልጽ አይደለም። ሚሳይሎቻቸው ምን ያክል ናቸው፣ ምን ያክል እርቀት ያካልላሉ የሚሉት ነገሮች፣ ኢራን ሙሉ ጊዜዋን በእንደዚህ አይነት መሳሪያዎችን ሰጥታ ምሰራ ነች። አሁን ቅድም ስታነሳው የነበረው የፋታ የተሰኘው የኢራን ሃይፐርሶኒክ ሚሳይል በራሳቸው ሰዎች እዛው የተሰራ ሚሳይል ነው። እንደዚህ አይነት ሌሎች ሚሳይሎችም ሊኖሩ ይችላሉ የሚሉ ስጋቶችም አሉ። ከወደ ኢራን ከወደ አሜሪካ የሚነሱ የዩራኒም ሂደቱም የኒኩሌር ሂደቱም እሱ ነው። ኢራን ምንም እንኳ ለኢነርጂ ወይም ደግሞ ለኃይል አቅርቦት ነው የምሰራው ብትልም እነሱ ግን እርግጠኞች አይደሉም በዛ። ይህ እርግጠኛ አለመሆን ደግሞ የኢራን ድብቅነት ተጨምሮበት ነው ይህንን ጦርነት እያፋፋመው የሚገኘው እና ኢራን ምን ያክል ሚሳኤሎች አሏት የት ነው የተቀመጡት የሚለው ነገር እስካሁን ግልጽ አይደለም። ባለፈውም የተለቀቀው ተንቀሳቃሽ ምስል እስራኤል ስኬታማ የሚባሉ ብዙ ጥቃቶችን ፈጽማለች፣ ኢራን ላይ ብዙ ቦታዎችን አጥቅታለች፣ ብዙ ከፍተኛ የሚባሉ የበላይ ጄኔራሎችንም ገድላለች። ነገር ግን አሁንም ሚሳኤሎቻችን አሽን በቦታቸው ናቸው ያሉት የሚለውን ለማሳየትም የተደረገ ነው እና አሁን ደግሞ ከትላንት አመሻሽ ጀምሮ ኢራን እነዛን ሚሳይሎቿን ጥቅም ላይ ማዋል መጀመሯ ተገልጿል። ከዚህ በፊትም ከጋዛ ጋር በነበረው ጦርነት ወደ 300 የሚጠጉ ድሮኖች ተተኩሰው ነበር። ኢራን በዚህ ዙርም የመጀመሪያው ያጸፋ ምላሹ የድሮኖች ጥቃት ነበር። ነገር ግን እነዛ ድሮኖች አልፎ መሄድ አልቻሉም ነበር። በቀላሉ ነበር የተመቱና የተወደቁት። አሁን ግን እነዚህ ሚሳኤሎች የእስራኤልን የአየር መከላከያ ሲስተም ቀላል በሚባል መልኩ እንኳን ባይሆንም፣ ከብዙ አንድ ግን አልፎ የፈለጉትን ኢላማ የመምታት ድልን እያገኙ ነው የሚገኙ በቀጣይ ቀናት ደግሞ ይህ የአየር የመከላከያ መከላከያ ስርዓት እነዚህን ሚሳይሎች በተደጋጋሚ በሚተኮሱበት ሰዓት ምን ያክል ሊቋቋማቸው ይችላል የሚለውን፣ ሌሎች እነዚህ ሃይፐርሶኒክ ሚሳይሎች ደግሞ ከድምፅ ፍጥነት በአምስት እጥፍ የሚበልጡ ፍጥነት እንዳላቸው እየተገለጸ ይገኛልና ቅድም እንዳነሳ ነው የኢራን ጀኔራሎች ሊጠለፉ የማይችሉ ኢንተርሴፕት ሊደረጉ የማይችሉ ሚሳኤሎችን ጥቅም ላይ መዋል ጀምረናል እያሉ ነው የሚገኙ። ምናልባት የመጀመሪያው ፌዝ ቀለል ያለ ጥቃቶች ወይም ደግሞ ቀለል ያለ የመልስ ምት ነበረ። ያው ኢራንም የራሷ ስጋትም አለባት፣ ሙሉ ጦርነት እንዲሆን አፈልገውም። ይሄንን ጦርነት ወደ ፉል ስኬል ዋር ካደገ ይሄ ጦርነት የእስራኤል ደጋፊዎች ቁጥራቸው የሚናቅ አይደለም፣ ያላቸው አቅም የሚናቅ አይደለም። እና እሱም ሌላ ስጋት ስለሆነ በሙሉ አቅም አገባበትም። ነገር ግን ኢራን አማራጭ ካጣች እነዚህ ነው አሁን የተደበቁ ሚሳይሎች የሚወጡበት እድል ሊኖር ይችላል። እውነት ነው፣ ወደዛ መስመር የመግባት አቅም አለው። አሁን ራሱ የተጠቀመቻቸው በጦርነቱ ያሉ ባሊስቲክ ሚሳይሎች ቀላል እንዳልሆኑ አይተናል። ቅድም እስራኤልን አንድ የምናነሳበት ነገር አድቫንስድ የሆነ የሚሳይል ሲስተም እንዳላት እስራኤል፣ ምንም የሚካሄድ አይደለም። ለዓመታት ከአሜሪካ ጋር በዘርፉ የሰራች ናት። የአሜሪካን ቴክኖሎጂ እስራኤል ላይ ተተግብሯል። ያም የሚያስገርም አይደለም። በተጨማሪነትም ደግሞ የኒክሌር አቅም ያላቸው ሁሉ የኒክሌር አቅምን መሸከም የሚችሉ የጦር መሳሪያዎችን ገንብታለች። ከዚህ በላይ እስራኤልን በጥንካሬ የምታነሳት በጦር መሳሪያው በመያዝ አይደለም እንደ ሌሎቹ እንደነ ኢራን፣ እንደነ ፓኪስታን፣ እንደነ ህንድ፣ ይህንን አይደለም። ለእስራኤል እንታነሳው እስራኤል በቀጠናው ካላት ጠላቶች አንጻር ብዙ ጊዜ አቅሟን የምትለካው በመከላከል ስርዓቷ ነው እንጂ ጥቃት በመፈጸም ከዚህ ቀደምም አቅሟ እየታየ ነው። ታዲያም የእስራኤል የአየር መከላከያ ስርዓቱ የአይረንዶም ሲስተም እንደሆነ ይታወቃል። የሚመጣውን ሚሳኤል እንዲሁም ፍጥነቱን እና አቅጣጫውን የሚለይ ራዳር የተገጠመለት ነው እና በዚህ ረገድ በጣም እስራኤልን የበለጠ የመከላከል አቅሟን ከፍ ያደርግላታል። በዚህ በአይረንዶም ሲስተም ብቻ አይደለም። እስራኤል ከቅርብ ርቀት የሚመጡ ለምሳሌ ከጋዛ ሀማስ የሚያስወነጭፋቸውን የተለያዩ ሚሳኤሎችን መከላከል የምትችልበት አለ። ለምሳሌ የዴቪድ ወንጭፍ ተብሎ የሚጠራውን ከ40 እስከ 30 ኪሎ ሜትር የሚወነጨፍባትን መቆጣጠር ይችላል። ከዛ ደግሞ ከፍ የሚለውን የአሮ ሲስተም የሚጠቀማል። እስከ 2400 ኪሎ ሜትር ድረስ መወንጨፍ የሚችሉ ሚሳይሎችን፣ ክሩዝ ሚሳይሎችን መከላከል የሚችለው ቅድም እንዳለው ግን አሁን የሚሰሩበትና ፍጥነታቸው በተጨማሪነትም ደግሞ አሁን ባለፈው እንትን የዩክሬን እና ራሽያ ጦርነት ላይ አንድ የተመለከትነው ነገር ነበረ። ራሽያ ድብደባ ፈጽማ በኬቭ 15 ሰዎችን ገድላ ነበረ፣ ማክሰኞ ትላንትና። ታዲያም ብዙ ጊዜ የዩክሬን የአየር መከላከያ ስርዓት በጣም አላርት ነው። ብዙ ያወድማል፣ እንደዚሁም ያከሽፋል፣ ይጠልፋል። ኢንተርሴፕት አድርጎ ይጥላል። በአሁኑ ግን በምንድን ነው የተሸነፈው? የድሮን ትሪት ነው ያደረገችው የራሻ አየር ኃይል፣ ያንን በመጠቀም ነው። ስለዚህ በቀጣይ እነ ኢራንም ይህንን የማያደርጉበት ነገር ላይኖር ይችላል። የአየር መከላከያ ስነ ስርዓቱን ጥሶ ለመግባት የተለያዩ አማራጮችን ሊወስድ ይችላል ተብሎ ይታመናል። እንግዲህ ይህንን ነጥብ ካነሳን ወደ መጨረሻውን ንምጣና ፓኪስታን ሌላኛዋ ሀገር ናት። ከህንድ ጋር በነብራት እል በከባድ ፍጥነት የጦር መሳሪያ ግንባታ ውስጥ የገባች የኒክሊያር ኃይል ያላት ናት። እንዲሁም ብዙ ጊዜ ሁለቱ የኒክ ኃይል ያላቸው አገራት ወደ ግጭት ውስጥ ገቡ ተብሎ የህንድና የፓኪስታን ጉዳይ ሲያሰጋ ነበረ። ታዲያ ፓኪስታንን ለምንድን ነው ይሄ ግጭት የሰባት የሚለውን ጉዳይ ካነሳን፣ ኢስላማባድ ከ17 ወራት በፊት ከቴራን ጋር ግጭት ውስጥ ገብተው ነበረም። ሁለቱ አካላት የሚያጋጫቸው ጉዳይ ምንድን ነው? ኢስላማባድ ቴራንን የተለያዩ ታጣቂዎችን ታስታጥቅብኛለች ትላለች። በተመሳሳይ ደግሞ ኢራንም ፓኪስታንን ምንድን ነው የምትከሳት? ይሄንኑ ትከሳታለች። ግን ከዚህ በኋላም ኢራን ጋር በጠላትነት ስሜት አይደለም የቆመችው። ፓኪስታን አጋርነቷን እንዲሁም እያሳየች ነው። ሁለቱ ሀገራት አንደኛው 905 ኪሎ ሜትር ያህል የጋራ ድንበር ይዋሰናሉ። ይሄ ቀላል ቁጥር አይደለም። ስለዚህ ኢራን ውስጥ አለመረጋጋት ከመጣም ልክ ኢራቅ፣ ሶሪያ፣ ሊቢያ ላይ እንዳየነው ታጣቂ ቡድኖች እንደተነሱት ሁሉ ያ መነሳት ለፓኪስታን ሰላሟን እንድታጣ ያደርጋታል። ስለዚህ ከ17 ወራት በፊት ግጭት ውስጥ የነበሩ ሁለቱ ሀገራት በአንድ ላይ እንዲቆሙ የሚያደርጋቸው ትልቁ ነጥብ ይሄ ይሆናል። ሌላኛው ደግሞ እስካሁን ድረስ በዓለማችን ላይ ከሚገኙ ሀገራት መካከል ፓኪስታን እስራኤል የምትባል ሀገርን አላቅም ብላ እውቅና ያልሰጠች ሀገር ናት። ምንም አይነት የዲፕሎማቲክ ግንኙነት የላትም። በተጨማሪነትም እስራኤል የምትባል ሀገር የለችም ብላ ነው የምታምነው። አንድ የፓኪስታን ዜጋ ተነስቶ ወደ እስራኤል መሄድ አይችልም። ምንም አይነት የማይታወቅ ቦታ ወይም ምድር ላይ የሌለች የሚለውን እውቅና የተሰጠው ስፍራ እንደሆነ ይታወቃል። በዚህ የተነሳ ታዲያም ከሰሞኑ ትራምፕ አንድ የተናገሩት ምንድን ነው? በኢራን አየር ላይ የበላይነትን ይዘናል ብለዋል። ያንን የበላይነት ደግሞ ፓኪስታን እየተመለከተች ወይም ደግሞ የአየር የበላይነቱ እንዲወሰድ አትፈልግም። ይሄ እንደ አንድ ነጥብ ተደርጎ ይወሰዳል። ውስብስብ የሆኑ ታሪካዊ ሁነቶች እንዳሉ ሆነው ደግሞ የባሊሽቶኒያን የጸጥታ ስጋትን ማንሳት ይኖርብናል። ይሄ ነው ትልቁ ነጥብ። አንደኛው ይሄ አካባቢ ከኢራን ጋር በቅርብ ርቀት የሚዋሰን ነው። የዚህ አካባቢ አለመረጋጋት ከመጣም፣ ስፍራው በነዳጅ ጋዝ የበለጸገ ነው። ይሄ ሀብት ማንም የሚፈነጭበት፣ ታጣቂ ቡድኖች የሚፈነጭበት ይሆናል። አሁን እንኳን ሚላ እንደምታውቀው የባሊስቶኒያን ነፃ አውጪ ቡድን ተብሎ የሚንቀሳቀስ አይላለ ብዙ ጊዜ ጥቃት የሚፈጽም ይህንን አካባቢ ከፓኪስታን ተገንጥሎ እንዲሄድ የሚፈልግ ኃይል አለና፣ በዚህ ቦታ ላይ 15 ሚሊዮን ያህል ሰዎች የሚኖሩበት ነው። ከቅኝ ግዛት ታሪኩ ጋር ስንመጣ ከ1947 እንግሊዝ ነፃ፣ ያንን አካባቢ ጥላ ከሄደችበት ጊዜ አንስቶ እንኳን ቢያንስ አምስት ጊዜ ያህል ግጭት ተደርጓል፣ ከአማጺ ቡድኖች ጋር እና ቦታው በጣም ወሳኝ ከመሆኑ ጋር በተያያዘ ይሄ ስፍራ የአመፅ አካባቢ እንዲሆን ፓኪስታን አትፈልግም። ሌላው ትልቁ ነጥብ ደግሞ 62 ቢሊዮን ያህል የአሜሪካን ዶላር ፈሰስ የሚደረግበት የቻይና የዋን ኮሪደር ይሄ ቤልትና ኮሪደር ልማት የምንለውን ትልቁ እንቅስቃሴ የሚደረግበት እንደሆነ ይታወቃልና ያንን ስፍራ ወደ አለመረጋጋት ውስጥ ይከተዋል ብለም ፓኪስታን ስጋት ስላላት፣ በዚህ ግጭት እንግዲህ እንዲለሳለስ ትፈልጋለች። ካልሆነ ደግሞ ከኢራን ጎን ልትቆም ትችላለች የሚል የተለያዩ ሀተታዎች ይነሳሉ። ፓኪስታን ኦፊሻሊ እውቅና ለእስራኤል እውቅና ከማይሰጡ ሀገራት አንደኛዋ እንደመሆኗ መጠን ጎረቤቷ ከእሷ ጋር በገባችበት ጦርነት ልደግፍ ትችላለች የሚል መረጃዎች አሉ። በይፋም አውግዘዋለች። ይህንን የተፈጸመውን ጥቃትም የኢራንን ሉዓላዊነት የሚጥስ ነው ስትልም አውግዘዋለች። በቀጣይነት ደግሞ ምን ይፈጠራል የሚለውን ነገር እንግዲህ እንመለከተዋለን። ፓኪስታንን ራሴ ድነትም ያሰጋኛል የሚል ጉዳይ ነው እያነሳች ያለችው። እና ምናልባት ይህ የድነት ስጋት የሚቀጥል ከሆነ ሌላኛዋ የኒውክሌር ባለቤት ጦርነቱን የምትቀላቀልበት እድል ሊኖር ይችላል። በዚሁ ግን ወደ መጨረሻው አንዳንድ ነጥቦች እናንሳና ሲሟሻ ቢ የቀረ ነገር ካለ አንተ ጋር አይ፣ ይህ እንግዲህ መጠቅለያችን ነው የሚሆነው። ከዛ በፊት ግን መጀመሪያ ላይ እንደምታስታውሰው ኢራን ላይ የተለያዩ ድሮኖች የተነሱበት ወይም ደግሞ ድሮን ጥቃት የተፈጸመበት መጀመሪያ ላይ የኢራንን የ አየር መቃወሚያ ስርዓት ሙሉ ለሙሉ ከጥቅም ውጭ የተደረገበት ሂደት ነበር፣ እና በዛ ምክንያት አሁን የኢራን ፖሊስ በርካታ የድሮን ማምረቻ ፋብሪካዎችን እዛው ኢራን ውስጥ የሚገኙ የድሮን ማምረቻ ፋብሪካዎችን እንደዘጋና በርካቶችን ደግሞ እንዳሰረ እየተነገረ ነው። የሚገኙ በኢፍሳን በቴሄራን እንዲሁም በአልቦርዝ አካባቢዎች በርካታ የድሮን ፋብሪካዎች እንደተገኙ ነው አሁን የኢራን ፖሊስ ያወጣው መረጃ የሚያሳይ። አሁን ከደቂቃዎች በፊት የወጣ መረጃ አስገራሚ ነው። ይሄኛው ደግሞ እንግዲህ የአሁኑን ግጭት ወደ ሌላኛው መልክ የሚቀይረው ነው። እንግዲህ የሀገር ውስጥ ያሉ ያለመረጋጋት ጉዳዮች ራሳቸውን ችለው ሌላ ፈተና ይዘው ይመጣሉ። በተጨማሪነትም በጎረቤት ሀገራትም የሚኖሩት ጫና ቀላል አይደለም። ፓኪስታን አፍጋኒስታን ውስጥ እንኳን የነበረው አለመረጋጋት ምን ያህል ፈትኗት እንደነበረ እናስታውሳለን። አሁን በመጨረሻ ባነሳነው ነጥብ ላይ ደግሞ ይሄ ግጭት ትኩረቷን የበለጠ እንዲሰበብ የሚያደርገው ከተፈጥሮ ሀብቷ ጀምሮ በተጨማሪነትም ደግሞ የእስራኤል የበላይነት እዛ ጋር መያዙ ቀጣይ የግጭት ተነኪ ወይም ተጎንታይ ሀገር እኔ ይሆናለሁ የሚል ሌላ እንግዲህ ራሱን የቻለ ፍራቻም ሊወልድ ይችላል። ለማንኛውም ይህኛውን ነጥቦች በዋናነት አነሳን። በቀጣይ ትንታኔያችን ስንገናኝ ደግሞ እንግዲህ እኛ የምንጠብቀው የተኩሱ አቁም ስምምነት ላይ ተደርሶም ለሁለቱም ሀገራት እረፍት እንዲሆን እንመኛለን። ሚሊዮን ሙሴና ስምኦን ደረጄ ከመላው የዝግጅት ክፍሉ ጋር በመሆን የዕለቱን ትንታኔ እንዲህ ባለ መልኩ አቀረብን። ሰላም ለዓለማችን ይሁን። አበቃል።